ፎሎ ይጨምራል፣ ማርዬ። እኛም እየለፋን ያለ ነው አስበሽዋል። አሁን ቤት መጸዳት አለበት፣ የጋሌ የባሌ ገላ መታጠብ አለበት። ብዙ ስራ አለ ማርዬ፣ ብዙ ስራ አለ። ግን በአስተያየት ተደርጎ ጨመር አድርጊና ፎሎ ምንም ይሰራል ማርዬ። መነፃ የለም፣ መነፃ የለም። አላየሽም? ሰው ሁሉ ገንዘብ ይከፈላል ሲባል እኮ ማጅራት ማጅራታችን እያሉ ነው ያሉት። እስካሁን እያወራ ነው። ምንም ጠባት ታደርጊ ማክዬሽ፣ እንነጋገርበታል። የፎሎ ዕጣ ፈንታ ነው ወይስ ፎሎ ነው? ቶሎ ተናገሪ። ከሁለት አንዱ ሁለት ወደህ አይቻልም። ዕጣ ፈንታ ጎበዝ እሺ፣ ስሙ በምን ይጀምራል? በኤን ይደረጋል። ሁለት ደረጋልሽ። ለሌላ ጊዜም አበባት ሞያለሽ። ኤ ምን ያልሽ? ይህንና ይህ መባት መጡ፣ ጥሩ ነው። በቤት ስሙ ብታሪ ግን ይሁን ማሪ ከፍለሻል። በየት ተገናኛችሁ? ስራ ቦታ። አንድ ሁለት ሶስት። ኦኬ፣ ሶስት ስራ ቦታ። እድሜው ሀያ ዘጠኝ ቤቶቻችን ጥሩ ላይ ናቸው ያላችሁት። እኔ እኮ ምጠብቆ አርባ ምናምን ነው። እሺ ይሁን፣ ስድስት አለባበሱ ሪዛ እና ነው ሸሚዝ በጅንስ ምናምን ያደርጋል። ይህ ባንክ ቤት ሰራተኛ ነው። አንድ ባንክ ቤት ነው ያጨናነቀው። በይ የኔ ጌታ፣ የፍቅር ሁኔታችሁ የፍቅር ማማ። ሸሚዝ በሱሪ የሚለብሰውን ሰውዬ በጣም ነው የምትወጁ? አልወደውም፣ ገንዘቡን ነው የምፈልገው። አፈቅረዋለ፣ ወደዋለሁ፣ ላገባው ፈልጋለሁ። ደስ ይለኛል ከሱ ጋር ሲሆን፣ ወደዋለሁ የፍቅር ሰው ነሽ፣ ታስታውቂያለሽ ገና ሳልጠቅሽ፣ ልብሽም የሰጠሽኝ። ኦኬ አንደኛ ላይ ምን በላችሁ? ፈርስት ዴይዝ ነው ወይስ በብዙ ጊዜ ምታስታውሹ? ምን ሰርተሽ አበላሹ? አይ ውጭ ነው የበላ ነው ቤቴ ዘንድሮ ሴት እኛ በሀገራችን በወጋችን የምናውቀው እጣኑን ጨስ ጨስ እያደረግን የሆነች ቁርስ ነገር ሰርተን ምናምን እና ተቋደስ ነው የሚሉት፣ እና ብላ እንላለን። ይህ ዘንድሮ ውጭ ነው ውጭ ነው የታሸገ ምግብ። እሺ ይሁን ማሬ፣ መብትሽ ነው። ግን የምንበላችሁ እንጀራ፣ እቺ እንጀራ እኮ ስንቱን አጣበሰችሽ። እንጀራ። እሺ፣ ሰባት እሺ፣ የሀብት ማማው ተረኛ ጠብቄ ሀብት ማማው ምርጫ አለው ወይስ እኔ ልንገርሽ? ደሃ ሀብታም ነው መካከለኛ፣ በጣም ሀብታም ሸሚዝ ሲለብስ ታውቆኛል ብያለሁ፣ የሚሰማኝ ሰው ጠፍቶ እንጂ ከሸሚዙን ያወቅኩት እንቅቅላል በሸሚዝ በሀገር ቤት ይመቸው የት መዝናናት ትፈልጋላችሁ? ከከተማ ውጭ ከከተማ ውጪ። ይገርማል። እስኪደምር ድረስ የወዶ ኦዲሽን አውሪያቸው ስለ ልጁን መናገር ትችያለሽ። የወዶ ኦዲሽን እስኪ አው ስለ ልጁ እስኪ አውሪ። የወዶ ኦዲሽን እኔ ልደምር ቀጣይ ቀጣይ ያጂልኝ ማርክ ነው። ቀጣይ ያጂ ያጂ። ቆይ ማሪ ስራ መቶ ነው። ያዝ ያዝ ያዝ። ቀጣይ ነህ። ከገንዬ አምስት መቶ ስለከፈልሽ እኔ ፍቅር ቤተሰብ ነሽ። አምስት መቶ ብቻ ነው የከፈልሽው። በልጦሻል። የሰውዬ እሱን በልጣለው ካልሽ ቀድመሽ መግባት ትችያለሽ።